ሰበር ዜና ጥቅምት 15 ጤና ይስጥልኛ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትናም ሰበር ዜናዎች ዳግም በዕለቱ በሁለተኛ የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች ለሁለተኛ ቀን በባህር ዳር ዙሪያ ከባድ ውጊያ እያደረጉ ነው። ኮሮኔል በልልኝ ሹመቴ በፋኖ ተቀንድሾም ሬሳ ወደ ባህር ዳር መላኩ ተነግሯል። በርካታ የአብይ አህመድ ወታደሮችና የአድማ በታኝ ወታደሮች የተገደሉበት ውጊያ ሲደረግ የፋኖ ኃይሎች በመሳሪያ ምርኮም ተንበሽብሸዋል ተብለዋል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ በጎንደር እንዲሁ ስብሰባ ጠርተው በነበሩም የብልጽግና አሸርጋጆች ላይና ጥምር ጦሩ ላይ እርምጃ ሲወሰድ ሙትና ቁስለኛ ተመዝግቧል። እንዲሁ በገበያ ማዕከል ላይ በተጣለ የድሮ ጥቃት ንጹሃን ተገድለዋል ተብሏል። እንመለከተዋለን። በሸዋሮቢት የተገደለው ከፍተኛ ባለስልጣንን ተከትሎ ሌሎች ባለስልጣናት ከወረዳው መኮብለላቸው ተነግረዋል። ዝርዝር ይዘንበታል። ወዲህ ደግሞ ብርሃኑ ጁላ ቀይ ባህርን እናስመልሳለን እያሉ ሲዝቱ ውለዋል። የእሳቸውንም ፉከራ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 ስ እስከ ፍጻሜው ድረስ አብራችሁ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የሀገሪቷ ኢታማዦር ሹም ብርሃኑ ጁላ ፉከራቸውና ድንፋታቸው እንደቀጠለ ነው። የባህር በር ባለቤትነታችን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ሲሉ ፊልድ ማርሻል ብርሃኑ ጁላ ሲዝቱና ሲፎክሩ አሉ። እንደ 18ኛ የኢትዮጵያ መከላከያ ሰራዊት ቀን በሚል የጡት ቆራጭ ቡድን የማትደፈር ሀገር የማይበግር ሰራዊት በሚል መሪ ሀሳብ የባህር ብር ኃይል ማሰልጠኛ ትምህርት ቤት ውስጥ የመከላከያ ቀን በሚል እያከበረ ይገኛል። ይህ ደፋሪና ጡት ቆራጭ ቡድን ያለምን መሀፍረት ሰራዊቱን ሲያወድሱ ውሏል። ፊልድ ማርሻል በዚህ ፕሮግራም ላይ ባስተላለፉት መልእክት ሀገራችን የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ታሪካዊ ጠላቶች አሏትም ብለዋል። በእነዚህ ጠላቶች ሴራ ኢትዮጵያ በውስጣዊ ግጭት ላይ እንድታተኩርና ለዘመናት በድህነት ኋላቀርነት እንድትቆይ መደረጓን አስገንዝበዋል። ፊልድ ማርሻሉን ጨምሮ አለቃቸው አብይ አህመድ በገዛ ህዝባቸው ላይ ጦር አዝምተው የገዛ ህዝባቸውን የሚወጉም የሀገሪቷ ጠቅላይ ሚኒስትር በአደባባይ አንድን ማህበረሰብ ወደ ኋላ 30 ዓመት መለስ ነው ብሎ የሚፎክር ሽመልስ አብዲሳ በአደባባይ ላይ በሰበሩን ቦታ ሰበር ናቸው የሚሉ ሆነው ሳለም ለገዛ ጥፋታቸው ሌላ የውጭ ኃይልም ሲፈልጉ ተመልክተናል ተናቸዋል ፊልድ ማርሻሉ። ቀጥሎም በሰራዊታችን ጀግንነት፣ በህዝባችን ድጋፍና በመሪዎቻችን በሳል አመራር ሰጪነት ሴራውን በመበጣጠስ ወደ ሰላምና ልማት እየተሸጋገርን እንገኛለን ሲሉም ተደምጠዋል። በሰራዊታችን ጀግንነት ሲሉ በወሎ የተማረከውን፣ በጎጃም የተደመሰሰውን፣ በጎንደርና በሸዋም በየቀኑ እንደ ቅጠል የሚረግፈውን ማለታቸው ይሆን? ፊልድ ማርሻል ብርሃን ጁላ በህዝባችን ድጋፍ ሲሉስ የጀርመን የሚዲያ ምንጮች ባወጡት መረጃ ደረጃ 71% የአዲስ አበባ ህዝብ ፋኖን እየጠበቀን የሚለውን ህዝባችንን ይሆን ወይ? በሳል መሪዎቻችን አመራር ሰጭነት ሲሉስ በገዛ ህዝባቸው ላይ ጦር የሚያዘምቱትን አሊያስ በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ የኑሮ ውድነት ያመጡም፣ የሀገሪቷን ኢኮኖሚ እያደቀቁትን፣ የሀገሪቷን ዲፕሎማሲ እያደቀቁትን መሪዎች ማለታቸው ይሆን? ፊልድ ማርሻሉ ስለ የትኛው ሰራዊት፣ ስለ የትኛው ህዝብና ስለ የትኛው መሪዎች እንደሚያወሩ ከእርሳቸው ውጭ የሚያውቅ ሌላ የለም። ፊልድ ማርሻሉ ይቀጥሉና አሁንም ላይ የታሪካዊ ጠላቶቻችንና የባዕዳን አቤት ባይ ኃይሎችን እኩይ ሴራ በማክሸፍ የልማት የሰላምና የልማት የሰላምና የማንሰራራት መንገዶችን ጀምረናል ብለዋል። ኢትዮጵያን ለማፍረስ የሞከሩ ኃይሎች ፈርሰዋል፣ የሀገርና የተቋማቱን ልንተናዊ አቅም እየጨመረ መምጣቱን ተመልክተናል ሲሉም ተደምጠዋል። ኢትዮጵያ ነፃነቷን፣ ሉዓላዊነቷን ከትውልድ ወደ ትውልድ እንዲሸጋገር በርካታ መስዋዕትነት መከፈሉን አስታውቀዋል። ፊልድ ማርሻሉ እንደሚሉት ከሆነ ማለት ነው ላለፉት ሰላሳ ዓመታት ተኝተናል። አሁን ግን ለአንተኛ እንደ ሀገር ነቅተናል ያሉት ፊልድ ማርሻል ብርሃኑ ጁላም የሀገራችን የህልውና ጥያቄ የሆነው የሰላም የልማት፣ የባህር በር ተጠቃሚነት እናሳካለን ሲሉ አጽንኦት ሰጥተውም ተናግረዋል ተብለዋል። የሀገር መከላከያ ሰራዊትን በማጠናከር ሰላማችንና የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ማለታቸውንም የመከላከያ የኢትዮጵያ ኦንላይን ሚዲያ በወጦ መግለጫ ተመልክተናል። ፊልድ ማርሻሉ ከዚህ ቀደም ሁለት ጊዜ የተማረኩ የመከላከያ አመራር መሆናቸውን ሀገር የሞቀው ሀገር ያወቀው ነው። በእሳቸው ዘመን ደግሞ እሳቸው የሚመሩት የመከላከያ ሰራዊት በየሄደበት የሚማረክ በሽመል የሚነዳም የአማራና የትግራይ ሴቶች እንኳን ሳይቀሩም በየአስፋልቱ የሚነዱት ህዝባዊ ቅቡልነትና ድጋፍ የሌለው መከላከያ ሰራዊት ነው። መከላከያ ሰራዊቱ ንጹሃንን ከመጨፍጨፍ ውጪ ሌላ አንዳችም የጀግንነት ስራ ሲሰራም ተመልክተን አናውቅም። እሳቸው የሚመሩት የመከላከያ አየር ኃይልም ንጹሐንን ከመጨፍጨፍ ውጪ አንዳችም ለህዝብ የሚረባ ነገር ሲሰራ ተመልክተን አናውቅም። እሳቸው የሚመሩት የመከላከያ ሰራዊት የሴትን ልጅ ጡት በአደባባይ የሚቆረጥ፣ ወንድ ልጅን የሚሰልብ፣ የአቅመ ደካሞችን ቤትና ንብረት የሚያቃጥል፣ ማሳን የሚያቃጥል በኢትዮጵያ ህዝብ ዘንድ እየተጠላ ነው እንጂ እሳቸው እንደሚሉት ጀግና ሆኖ አይተነው አናውቅም ነገር ግን ብርሃኑ ጁላ አሁን ምቀይ ቀይ ባህርን እናስመልሳለን እያሉ የዛቱም ቀጥለዋል። ስለ መከላከያ ሰራዊቱም ያለ የሌለ ፕሮፖጋንዳቸውን ማሰራጨታቸውን ተያይዘውታል። ወደ ሌሎች ዘገባዎች አልፋለሁ። በደቡብ ኢትዮጵያ ክልል በዘይሴ ማህበረሰብና በአገዛዙ ወታደሮች መካከል ከባድ ግጭት መቀስቀሱ ተሰምቷል። የዘይሴ ማህበረሰብ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር የሆነው አቶ ጥላሁን ከበደ በፌዴሬሽን ምክር ቤት ያለውን ተሰሚነት ተጠቅመው የዘመናት የልዩ ወረዳ ጥያቄያችንን አፍኖብናል በሚል የስራ ማቆም አድማ ያደረጉ ሲሆን የወረዳና የክልል ጸጥታ ኃይሎች የስራ ማቆም አድማውን ለማነሳሳት ሲንቀሳቀሱ ከባድ የሆነ ጥቃት ተከፍቶባቸዋል። ለክልሉና ለወረዳው ጸጥታ አካላት እገዛ ለማድረግ ወደ አካባቢው የገባው ራሱን መከላከያ ሰራዊት እያለም የሚጠራው የመንደር ዱርዬ ስብስብ ማህበረሰቡ ላይ የዘፈቀደ ተኩስ በመክፈት በርካቶችን ለሞትና ለአካል ጉዳት እንደዳረጋቸውም ሚዲያችን ምንጮቹም ገልጸዋል። ማኅበረሰቡን በተደራጀ መልኩ በአገዛዝ ወታደሮች የተከፈተበትን ጥቃት እየመከተ ሲሆን ከትላንት በስቲያ በጥቅምት 13 2018 ዓ.ም ምሽት ላይ በተፈጸመ የደፈጣ የሙዚቃ ጥቃት በአንድ ፓትሮል ላይ ተሳፍረው የነበሩ እራሳቸውን መከላከያ ሰራዊት ብለው የሚጠሩ ከ10 በላይ ወታደሮች ሲገደሉ ተሳፍረውበት የነበረው ወታደራዊ ተሽከርካሪ ፓትሮልም ሙሉ በሙሉ መውደሙም ተረጋግጧል። ህዝበ አመፁ ተቀጣጥሎ እየቀጠለ ሲሆን፣ ጸረ ሰላሙ የብልጽግና ቡድንም አመፁን ለማስቆም ያግዙኛል ያላቸውን የጦር መሳሪያዎችን እየተጠቀመ እንደሚገኝ ነው ከቦታው እያረጋገጠ ነው። አሁን በቀጥታ ከአማራ ክልል ወደ ያገኘዋቸው አበይት እንዲሁም ሰበሬ ጦር ግንባር መረጃዎች አልፋሉ። የፋሽስቱ ብልጽግና ግዛዝ ሰራዊት እየፈረሰ መፋኖን እየተቀላቀለ ነው ተባለ። ከዘመቻ አባ ናደው መጠናቀቅ በኋላ ከተለያዩ የክልል አካባቢዎች እዞች ወደ ቤት አማራ የገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰና እየኮበለለ ምኒልክ እዝን በስፋት እየተቀላቀለ ነው። ይህ ኦሮሞ ብልጽግና ልዩ ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽም የነበረውንና ዛሬም እየፈጸመ ያለውን ግፍ በተመሳሳይ የመከላከያ መለዮ ለብሶ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለን ልንጠራ አንችልም ያሉ አባላቶች ባለፉት አስር ቀናቶች ብቻ አራት ስናይፐር፣ 28 ክላሽ፣ 7,000 የክላሽ ተተኳሽ፣ 600 የስናይፐር ተተኳሽ እንዲሁም 60 የእጅ ቦምብ በመያዝ ከ32 በላይ ሰራዊት ምስራቅ አማራ ኮር አንድ አሳምኖ ክፍለ ጦርነት ተቀላቅለዋል። ፋኖን ከተቀላቀሉ የአንድ መቶ አራተኛ ኮር የሰራዊቱ አባላት መካከል አራት ሻምበል መሪና ሶስት የመቶ መሪ አመራሮችም ይገኙበታል ተብሏል። በቀጣይም የፋሽስቱን ብልጽግና ገዛ ሰራዊት የማፍረስና የማስኮብለል ስራም ተጠናክሮ ይቀጥላል ተብሏል። ጡት ቆራጩ የብልጽግና ቡድን በጎንደር ቋራ ቴዎድሮስ ከተማ በፈጸመ የድሮን ጥቃት ቅዳሜ ገበያ ለመገብየት የተሰበሰቡ ገበያተኞች መገደላቸውም ተሰምቷል። ዛሬ ጥቅምት 15 2018 ዓ.ም ፋዳ አካባቢም አካባቢ በቋራ ቴዎድሮስ ከተማ የቅዳሜ ገበያ ለመገበያየት በተሰበሰቡ ገበያተኞች ላይ በተፈጸመ የድሮን ጥቃት በርካታ ንጹሃኖች ሲገደሉ በርካቶች መቁሰላቸውም ተረጋግጧል። በተመሳሳይ ይኸው ጸረ አማራ ኃይል ከቀናት በፊት በላይ ጋይንት ወረዳም ዛጎች ቀበሌ ላይ በፈጸመ የድሮን ጥቃት አንዲት እናት ከነ ልጆቿ መገደሏም ይታወሳል። ይህ የብልጽግና ቡድን ዛሬም በቋራ ቴዎድሮስ ከተማ የቅዳሜ ገበያ ለመገበያየት በተሰበሰቡ ንጹሃኖች ላይ ዘግናኝ ጭፍጨፋም ፈጽሟል። የተባለው ይህ በእንዲህ እንዳለ እዚሁ ጎንደር ላይ ስንቆይ ከባድ ውጊያም ተደርጓል። አፋባሃ ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሳው ካሳ ሁለተኛ ኮር የአገዛዙ ጥምር ኃይልና አሸርጋጁን የብልጽግና ናንጃ አጀንዳም በቀላሉ ከማቋረጥን ባሻገር ሙትና ቁስለኛ በማድረግ ስብሰባቸውን መበተናቸውን የፋኖ ኃይሎች አስታወቁም። በዛሬው ዕለት በምዕራብ ጎንደር መተማ ወረዳ ሽመል ጋራም የዞንና የወረዳ ሆዳደር ብልጽግና አሽከሮች ከ አገዛዙ ጥምር ኃይል ጋር እንደተለመደው ስለ አማራ ሁሉን አቀፍ የጄኖሳይድ ጸያፍ ተግባራቸውን ለመፈጸም የጥናት አጀንዳ ይዘው ለመዶለት ስብሰባ ለማድረግ እየተዘጋጁና እየተሰበሰቡ ባለበት ሰዓት ነበልባሎቹ የበረሃ ፈርጦቹ መይሳው ካሳም ሁለተኛ ኮር አጠና ዋሴ በአባይ ብርጌድ በአርበኛ ገብረ ሕይወት አዳና እየተመራ እንዲሁም በአናበስቶቹ ደጃዝማች አራተኛው ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፍዬ ማስረሻ መሪነት መረጃ ቀድሞ በማነፍነፍ ሁለቱ ብርጌዶች የብልጭግና ኃይል ባላሰበበት ሁኔታ ከቀኑ ስድስት ሰዓት ወደ ቀጠናው ተስፈንጥሮ በመግባት መብረቃ የጥቃት መፈጸማቸውም ተረጋግጧል። ውጊያውንም እስከ ዘጠኝ ሰዓት ድረስ በማድረግ በጥምር ኃይሉ ላይ ከፍተኛ ድልም አስመዝግበዋል። በዚህ ልዩ መብረቃ የጥቃት ስብሰባውን ከመበተን ባሻገርም የአገዛዞ ጥምር ኃይል አስር ሞት ሲያስመዘግብ ከ13 በላይ ቁስለኛን በብልጽግና በኩል ተመዝግበዋል። የቀረው ኃይል በየጓዳው ጎድጓዳው እግሬ አውጪኝ በማለት በየቤቱ መቀሚስ በመልበስና በመመሳሰል በየስርቻው በመግባት ራሳቸውንም አትርፈዋል። ወደ ሸዋ እናልፋለን። ሰበር ዜና ተሰምቷል። ከሸዋ ባለስልጣናቶቹ ኮበለሉ። የአፈ ሀደ ሸዋ ጠቅላይ ግዛት ህዝብ በብልጽግና አመራሮች ላይ በተደጋጋሚ በሚወስደው የተጠና እርምጃ አመራሮች እየኮበለሉ ይገኛሉ። በሸዋ ጠቅላይ ግዛት አውራጃዎች ተሰማርቶ በህዝብ ላይ ጅምላ ጭፍጨፋ የሚፈጽመው የብልጽግና ሰራዊትና ባንዳ ካቢኔ ላይ እርምጃ የፋኖ ኃይሎች እየወሰዱ ሲገኙ፣ በዚህም የብልጽግና አመራሮች ከፋኖም የነስራ አይን የፍትህ ሰይፍ የሚከላከላቸው የሚያድናቸው እንደሌለ በማወቃቸውና ከፍተኛ ስጋት ውስጥ በመሆናቸው ምክንያት ወደ ደብረ ብርሃንና ከሚሴ እየሸሹም ይገኛሉ። በተለይም ትላንት ጥቅምት 8 ዓመተ ምህረት በሸዋሮቢ ከተማ አስተዳደር ጸጥታ ዘርፍ ኃላፊ አቶ ለማ ወንድ አፍረው፣ እንዲሁም በዙሪያ ያሉ ምርጥ አምሳ በሚል የሰለጠኑ የሚሊሻ ጠርናፊዎች አጃቢዎች ጋር በሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ነበልባሎች እርምጃ ከተወሰደባቸው እርምጃ ከተወሰደባቸው ሰዓት አንስቶ በተለያዩ ኃላፊነት ላይ ያሉ የብልጽግና አመራሮች ወደ አዲስ አበባና ደብረ ብርሃን እንዲሁም ከሚሴና ኮምቦልቻ እየሸሹ እንደሚገኙ የውስጥ ምንጮቻችን ለሚዲያችን ገልጸዋል ዋል። ከነዚህ መካከልም በዚህ በምስሉ ላይ የምትመለከታቸው የከተማ አስተዳደርና ከፍተኛ ባለስልጣኖች ከሸዋሮቢት ቤት እየፈረጠጡ መሆናቸውም ተረጋግጧል። ወደ ጎጃም አልፋለሁ። በባህር ዳር ዙሪያ ከትላንት የቀጠለው ውጊያ ዛሬም የቀጠለ ሲሆን ከባህር ዳር በቅርብ ርቀት ባሉ ገጠራማ ስፍራዎች ከባድ የተባለ ትንቅንቅ እየተደረገ ነው። በዚህ ውጊያ ቀድሞ የመከላከያ ሰራዊት ወታደራዊ አዛዥ የነበረ ኋላም በጡረታ ከመከላከያ ከወጣ በኋላ ዳግም በናረጋ ከበደ ውትወታ አድማ ብቸናውን በባህር ዳር ዙሪያ እንዲመራ ተደርጎም አድማ ብቸና አመራር የሆነው ኮሎኔል በልልኝ ሹመቴ በፋኖ ተቀንድሾ ወደ ባህር ዳር ሬሳው መወሰዱም ተረጋግጧል። እስካሁን ባለው ከጠዋት አንስቶ ከጠዋቱ ሁለት ሰዓት በጀመረ አውደ ውጊያ ከ37 በላይ የብልጽግና ወታደሮች የተገደሉ ሲሆን ኮረኔል ይልበልልኝ ሹመቴን ጨምሮ 19 አድማ ብተናም ተገድለዋል። ቁስለኛው ቁጥሩ ከመጠን በላይ በመሆኑ ቁጥሩን ለማወቅ መቸገራቸውን የመረጃ ምንጮች ገልጸዋል። ውጊያው አሁንም ባለመጠናቀቁ ሁሉም ምርኮም ማወቅ ባይቻልም በፋኖ በኩል በርካታ መሳሪያዎች ተማርከዋል። ውጊያው ሲጠናቀቅ ተጨማሪ መረጃ ቦታውንም የምንናገር ይሆናል።

እና በሌሎች ከባድ መሳሪያዎች ትምህርት ቤቶችን በቅርታ በማጥቃት በማድረግ በማቃጠል እና የትምህርት አመራር እና አጠቃላይ ተማሪዎች ላይ በሚያደርሰው ግፍ ምክንያት ነው። ይሄ ወንጀል ላለፉት ሁለት ዓመታት በአማራ ሕዝብ ላይ በየቀኑ እየተፈጸመ እያየ የፈራረሰ ባዲ መዋቅር አንዳችን መፍትሄ ሊያመጣ አልቻለም። ፍላጎቱም የለውም። እንደውም ሰራዊት ይህንን ወንጀል እንዲፈጽም ስልታዊና ይፋዊ ድጋፍ እና ፈቃድ እየሰጠ ነው። ወንጀሎች ሲፈጸሙ የቆዩት ይህንን ጠላት ይህንን አውዳሚ ጠላት በመከላከል አንደኛው እና ዋነኛው ተልኳችን መሆኑ ይታወቃል። በዚህ ረገድ የአማራ ፋኖ ብሔራዊ ኃይል ይህንን እየተወጣ ነው የሚገኘው። በእኛ በኩል የብልጽግና ካሪክለም ለአማራ ህዝብ ሆኖም ብቻ ሳይሆን ለመላው ኢትዮጵያም ጭምር ትርጉም ያለው ነገር ያመጣል ብለን ባናስብም የህፃናት ግን ከትምህርት ገበታ ውጭ መሆናቸው ድርጅታችንን በእጅጉ ያሳስበዋል፣ የትውልድ ክፍተት እንደሚፈጥርም እናምንበታለን። ስለዚህ እንደ መፍትሄ ብለን ያሰብነው ነገር አለ። በተለይም የአማራ ፋኖ ብሔር ኃይል ማዕከላዊ ኮማንድ ከዚህ በፊት ያሳለፈው ውሳኔ አለ። ይህም ምንድን ነው? መፍትሄ መኖር አለበት። ይሄ መፍትሄ ምንድን ነው? ትምህርትን በተመለከተ የአማራ ፋኖ ብሔራዊ ኃይል የራሱን ግብረ ኃይል ያቋቁማል። የግብረ ግብር ኃይል ትምህርት የሚጀምርበትን ሁኔታ ያመቻቻል። አንደኛው የሚደረገው ነገር ትምህርት ከወታደራዊ እንቅስቃሴ ነፃ ሆኖ እንዲቀጥል፣ ትምህርት ከፖለቲካዊ እንቅስቃሴ ነፃ ሆኖ እንዲቀጥል እና ሁለቱ ተፋላሚ ኃይሎች አገዛዙና ፋኖ የጋራ ሪስፖንሲቢሊቲ ሼርድ ሪስፖንሲቢሊቲ እንዲኖራቸው አድርጎ በየትኛውም ጦርነት በሚካሄድባቸው ቀጠኖች የሚደረጉ ትምህርቶች፣ ትምህርት አሰጣጥ ሂደቶች በዚህ መንገድ፣ ይህ አይነት አሰራር በኮሎምቢያ፣ በኔፓል፣ በኮንጎ፣ በፊሊፒ እና በሌሎች ሀገራት ደቡብ ሱዳን ጨምሮ በነበሩ የእርስ በርስ ጦርነቶች ተግባራዊ የተደረገ አካሄድ ነው። ይህ አካሄድ ምንድን ነው? በተለይ ሴቭ ዘ ችልድረን፣ ዩኒሴፍ፣ ዩኔስኮ እና ሌሎች አሁን ያሉት ደግሞ ዲሳይነት ፕሮጀክቶች ዋነኛ ዓላማቸው ትምህርት ቤቶችን ከወታደራዊና ከፖለቲካዊ ቅስቃሴ ይነጣ በማለት ትምህርት ብቻ የሚሰጥባቸው ማድረግ ይቻላል። ስለሆነም በዚህ ዙሪያ የሚሰሩ ግብረሰናይ ድርጅቶች አሁን የጠቀስኳቸው ድርጅቶች ማለት ነው፣ ይሄ እንዲመጣ ይሄ እንዲደረግ ክትትል እንዲያደርጉ ድጋፍ እንዲያደርጉ ጥሪ አቅርበናል። በኛ በኩል ሜልም አድርገን በደብዳቤ ጠይቀናል። ምላሽ እየጠበቅን ነው። ከዛ ባሻገር ተማሪዎችና ወላጆች አገዛዙ ይሄንን ተቀብሎ በአጠቃላይ ትምህርትን በተመለከተ ልዩ አግሪመንት፣ ልዩ ስምምነት፣ ኤዱኬሽናል ስራት ወይም የትምህርት ስምምነት የሚባል ነገር በአገዛዝና በፋኖ መካከል ተፈርሞ እኛም የአገዛዙ ሰራዊትም ይህንን ጉዳይ አክብረን እንድንቀሳቀስና ትምህርት የሚጀምርበት ሁኔታ እንዲመቻች በእኛ በኩል ሙሉ ፈቃደኛ ነን። በዚህም የተባበሩ መንግስታት ተቋማት፣ የአፍሪካ ህብረት፣ አውሮፓ ህብረት እና ሌሎች የሚመለከታቸው ተቋማት ታዛቢ ሆነው ይህንን ስምምነትና ፕሮጀክት እንዲያስፈጽሙ ሙሉ ፈቃደኛ መሆናችን በመግለጫ ምረዚ ይፋ አድርገናል። ያው ለእናንተ በድጋሚ ይፋ እናደርጋለን። ስለዚህ ይህን ዓለም አቀፍ ተሞክሮና መመዘኛ የአሟላ ነገር መቀጠል አለበት ብለን በእኛ በኩል እናምናለን። ስለሆነም በተለይ መምህራን በማህበራቶቻቸው አማካኝነት በአደረጃጀቶቻቸው አማካኝነት ይህ ጉዳይ ተፈጻሚነት እንዲኖረው በቂ ትግል እንድታደርጉበት አደራ ማለት ይፈልጋለን። እኛ እንደ አንዳንዶቹ ኃላፊነት እንደማይሰማቸው ትምህርት ቤቶች በድሮን በሚወድሙበት በዚህ ሳምንት ጎጃም ውስጥ በዚህ ሳምንት ብቻ ሶስት ትምህርት ቤቶች በድሮን ተደብድበዋል። አንዱ ባህር ዳር ዙሪያ፣ አንደኛው አዴት፣ አንደኛው ደግሞ አዲስ ቅዳም ዙሪያ። ስለዚህ ይሄ በሆነበት ሁኔታ ውስጥ ትምህርት ፈቅደናል ብለን በሕዝባችን ላይ ማላገጥ አንፈልግም። ለፖለቲካ ፍጆታ ብለን ለፖለቲካ ኮሬክትነት ብለን ምንም ኃላፊነት በማይሰማው መንገድ እንዲተርጓል ማለት አንፈልግም። ትምህርት የምር እንዲጀመር የምር ተግባራዊ እንዲደረግ እንፈልጋለን። ያ የምር ተግባራዊ የሚደረገው ደግሞ በምን መንገድ እንደሆነ ያዘጋጅ ነው። ፕሮፖዛል አለ። ፕሮጀክት ቀጠና ያ ተግባራዊ እንዲደረግ ትግል አድርጉና በአጭሩ በደንብ እንድትረዱት እንግዲህ ፕሮጀክትን ወደ የምናስረዳችሁ ነው። ግን በዋናነት እንድትይዙል የምንፈልገው በተለይ ትምህርት አመራር ላይ የምሰሩ ሰዎች እርሰ ምምራንና ሌሎችን ሌሎች የሚመለከታችሁ፣ ከፖለቲካ ነፃ የሆነ የትምህርት አሰጣጥ ይካሄድ ስንል አገዛዙ ማለትም የብልጽግና አገዛዝ ትምህርት ቤቶችን የፖለቲካ መሳሪያ እንዳያደርግ፣ እርሰ ምምራንና ሱፐርቫይዘሮችን በካድሬ ስልጠናና ኢንዶክትሪኔሽን እየመለመለ እንዳይሰራ። አሁን አሁን እንግዲህ ታውቁታላችሁ ባላችሁ በከተማም በሌላውም አካባቢ ብዙ ትምህርት ቤቶች የመከላከያ ሰራዊት ጥይት የተከማቸባቸው ናቸው። የጦርነት ቀጠና ናቸው። ስለዚህ ከዛ የጦርነት ቀጠና ርቀው መከላከያ የሚባለው አካል የራሱን ካምፕ እንዲጠቀም ከትምህርት ተቋማት እንዲርቅ፣ በተመሳሳይ ማንም ያንን ኃላፊነት እንዲወጣ ጫና አድርጉ። ያ እንዲሆን ክትትል የሚያደርግ ግብረኃይል የጋራ ኮሚቴ ተቋቁሞ የትምህርት አመራርና ሊደርስሱ በወላጆች በኮሚኒቲ ላይ ተሰሚነት ባላቸው ሰዎች አማካኝነት በተማሪዎች ፋሲሊቴት እንዲደረግ አንዴ ነው። ሁለተኛው እንዳነሳውላችሁ ከስድስት ሺህ በላይ ተቋማት የክልል ተቋማት ወድመዋል። እነኝን የወደሙ ተቋማት እነኛ ዓለም አቀፍ ድርጅቶች ግብረሰናይ ድርጅቶች በቂ ጽገና አድርገውላቸው በሙሉ ቁመናቸው በሙሉ አቅማቸው ወደ ስራ እንዲመለሱ ለማድረግ ግም ጭምር ስለሚያስፈልግ ይህንን እንዲፈጸም ግፊት አድርጉ። እንዳነሳውት በእኛ በኩል ያን ለመቀበል ዝግጁነን። ነገር ግን ዓለም አቀፍ ታዛቢዎች ባሉበት እነዚህ ግብረሰናይ ድርጅቶች ባሉበት ሕዝብ እያወቀ አገዛዝ ያሉ ኮሚትመንት እንዲወስድ እንፈልጋለን። ያንን ኮሚትመንት የክልሉ መንግስት የሚፈርም ከሆነ የሚስማማ ከሆነ በእኛ በኩል ያንን ስምምነት በሙሉ ፈቃደኝነት የምንቀበል መሆኑ ያውቃችሁ። በዚህ መንገድ የትምህርት ጉዳይ ተፈጻሚነት እንዲኖረው በእናንተ በኩል ተገቢን ትግል እንድታደርጉ አደራ ማለት እፈልጋለሁ። በሌላ በኩል መምራን ደህንነት በተመለከተ ከየትኛውም ቦታ ወደ የትኛውም ቦታ መምህራን እንዳይንቀሳቀሱ ድርጅታችን የሰጠው መመሪያ የለም። ነገር ግን በአፈጣጠም ብዙ እንግልት ይደርስባችሁ እንደቆየ እናውቃለን። አገዛዙና አረመኔ ሰራዊት የሚያደርስባችሁ እንግልት ሳያንስ የእኛ ልጆች ደግሞ የፋኖ ሰራዊት ሊበር ይችላል የመንቀሳቀስ መብቱ ሙሉ በሙሉ የተጠበቀ እንደሆነ እንድታውቁት ያስፈልጋል። ነገር ግን ለአገዛዙ የፖለቲካ ፍጆታ ለመዋል በሚል ይህ ስምምነት ባልተደረገበት ሁኔታ አገዛዙ ያን ኮሚትመንት ባልወሰደበት ሁኔታ ትምህርት ቤቶች በየቀኑ በድሮን በጀት በአየር ላይ በመድፎች በሮኬቶች እየተደበደቡ ባሉበት ሁኔታ ያለምንም ኃላፊነት ያለምንም በቂ ጥንቃቄ ያለምንም ስምምነት ትምህርት ቤቶችን ከፍተን እናስተምራለን ማለት ያው በህይወት ላይ መቀለድ በቱሪስት ላይ መቀለድ በትግሉ ላይ መቀለድ ስለሆነ ይህንን ጥንቃቄ አድርጋችሁ የመንቀሳቀስ መጥፋችሁን ግን ሙሉ በሙሉ የተፈቀደ መሆኑን ማረጋገጥ ፈልጋለን ከዚህ በተረፈ